አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ስድስት በዚህች ዕለት ንጽህናን፣ ቅድስናን፣ ድንግልናን ገንዘብ ያደረገች ተሐራሚት ሰሎሜ አረፈች። ይህችም ቅድስት ወረብ ከሚባል አገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳድገዋት። ባደገችም ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም። አባለዘሩ ዘሩ ተቀስፏልና። በእንደዚህም እያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔር ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራት ዘንድ በቀንና በሌሊት ስትማልድ ኖረች። የታችንም ልመናዋን ሰምቶ ወደ ደብረ ሊባኖስ ገደም አደረሳት የመላይክት የሆነ አልባሰ መንኩስናን በአባ ዮሐንስ ከማእጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶችን ጎዳና ተጓዘች በመጽሐፈ ገድሏ ተጻፈ ብዙዎች ድንቆች ተአምራትንም እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ አይማረን፣ በረከቷም ከኛ ጋራ ትኑር ለዘላለሙ አሜን። ሰላም እብል ለሰሎሜ ጠባብ ጸቃው አምአር ዘትጤለድ አምሳለ ተገብሮታ ለንህም ምስለ ደናግል ትታሰይ በቤተ ከብካብ አህለቀት ስጋሃ በስቃኤ ጻማ እጹብ እስከ ወደው አበነስቲት መስወብ ዳግመኛ በዚህ ይችላል። ምድራዊ ሙሽርነትን አልፈልግም ብላ ለሰማያዊ ሙሽርነት የበቃች የተመረጠች አንገቷን በሰይፍ ስለ መንግስተ ሰማያት የተቆረጠች የሰማዕታትንም አክሊል የተቀበለች ለሴቶች ሁሉ መመኪያ ለደናግል ሁሉ መመኪያ የሆነች እናታችን ቅድስት አርሴማ ወርሃዊ በዓሏ መታሰቢያ ነው። የዚህችም ሰማዕት በረከቷ ይደርብን። ግንቦት ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ ቅዱስ አባ መቃርስ ገዳማዊ፣ ሁለተኛ እናታችን ቅድስት ሰሎሜ ኢትዮጵያዊት፣ ሶስተኛ አባ ይስሐቅ ጻድቅ፣ አራተኛ ቅድስት ዲላጂና አራት ሴት ልጆቿ ሰማዕታት፣ አምስተኛ ቅዱስ ዳናሴዎስ ሰማዕት ስድስተኛ ቅዱስ በንደላኦስ ሰማዕት፣ የታላቁ ኤስድሮስ አባት። ሰባተኛ አባ አሞን ጻድቅ ጵጵስናን አልፈልግም ብሎ የሸሸ አባት። የሰማዕታት በረከታቸው ረዴታቸው፣ የአምላካችን የኢየሱስ ክርስቶስ ምረትና ይቅርታ ይለየን። ወሰባት ለእግዚአብሔር ወለ ወላዴቱ ድንግል ወለ መስቀሉ ክቡር ይቆየን።